አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝና አነጋጋሪ የሆኑ መረጃዎችን ከደቂቃዎች በፊት የብሔራዊ ባንክ አዲስ አስገዳጅ የሆነ መመሪያን በመላው ሀገሪቱ ላይ ከዛሬ ጀምሮ ተግባራዊ እንዲደረግ ይፋ ማድረጉን ነው የተመለከት ነው። እንግዲህ ይህ አስገዳጅ መመሪያ በተለይ በሀገር ውስጥም በውጭም የምትገኙ ኢትዮጵያኖች በሙሉ ከኢትዮጵያ ንግድ ባንክ ጀምሮ የግል ባንኮችንም የምትጠቀሙም አጠቃላይ ሁሉ ያማከለ አዲስ መመሪያ ይፋ ሆኗል። ሙሉ ዝርዝሩን ወደ እናንተ ከማድረሳችን ባሻገር እጅግ በጣም አስደሳች የሆነ መረጃም ከመንግስት በኩል ይፋ ሆኗል። ይህም የንግድ ማህበረሰብንም ሆነ ሸማቾች እጅግ ችግሩን ሊቀርፍ የሚችል አዲስ አሰራር ከአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በኩል በዛሬው ዕለት ይፋ ሆኗል። ይህንንም ወደ እናንተ የምናደርስ ሲሆን በተጨማሪም ደግሞ ከሴቶች የንጽህና መጠበቂያ ጋር ተያይዞ ከቀረጥ ነጻ ወደ ሀገራችን እንዲገባ የሚያስችል አዲስ መመሪያ ይፋ መደረጉም አውቀናል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃውን እናምራ። እንግዲህ ክብራን ተመልካቾቼ እጅግ በጣም ወሳኝና አንገብጋቢ የሆኑ መረጃዎች ናቸው በዚህ ሰዓት ይፋ የሆኑት። ታዲያ በዛሬው ዕለት ከመንግስት በኩል እጅግ በጣም ደስ የሚልና በተለይ ለንግድ ማህበረሰብ የሚሰሩ እጅግ በጣም ፍቱን የሆነ መረጃ ነው። ከአዲስ አበባ ከተማ አስተዳደር ከንቲባ በኩል የወጣው መረጃ እሱን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። መንግስት የንግዱን ማህበረሰብ ችግር ደረጃ በደረጃ እየፈታ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቢቢ ገልጸዋል። የአዲስ አበባ ከተማ አስተዳደር የንግድ ማህበረሰብ ሚና ለሁለንታውናዊ ብልጽግና በሚል መሪ ሀሳብ ከንግድ ማህበረሰብ ጋር የማጠቃለያ መድረክ እያካሄዱ ነው። የአዲስ አበባ ከተማ የንግድ ማህበረሰብ አካላት ከወረዳ ጀምሮ በየደረጃው ከመንግስት ጋር ውይይት ማድረጋቸውም ተገልጿል። በዛሬው ዕለት የማጠቃለያ መድረኩ ሲካሄድ የከንቲባ አዳነች አቢቢ እንደገለጹት ከተማ አስተዳደሩ የንግድ ማህበረሰብ በየደረጃው በነበረው ውይይት ላይ ላነሳቸው ጥያቄዎች መልስ እየሰጡም ይገኛሉ። መንግስት የንግድ ማህበረሰብ ችግር ከመፍታት ጎን ለጎን ምቹ የስራ ቦታን እየፈጠረ ይገኛል ያሉት ከንቲባዋ የንግድ ማህበረሰብ ችግር ደረጃ በደረጃ እየፈታ መሆኑንም ገልጸዋል። ቀደም ሲል የነበሩ የመብራት መሰረተ ልማት የአሰራር መጓተትና ግብርን በተመለከተ ያሉ ችግሮችን መንግስት እያሻሻለ ይገኛልም ብለዋል። በዚህም የግብር አሰባሰብን በማሻሻል ምቹ የንግድ ስርዓት እየተዘረጋ ነው ያሉት ከንቲባዋ፣ ባለፉት ዘጠኝ ወራት በብልሹ አሰራር ተሳትፈው የተገኙ ከ160 በላይ ግለሰቦች ላይ እርምጃ መውሰዱንም ጠቁመዋል። ባለፉት ሰባት ዓመታት የግብር አሰባሰብን ከ30 ወደ 260 ቢሊዮን ማሳደግ ተችሏልም ብለዋል። በውይይቱ ላይ የተሳተፉ የንግድ ማህበረሰብ አባላት እየተሰሩ ያሉ የልማት ሥራዎችን መጎብኘታቸውን በመግለጽ የምንከፍለው ግብር በትክክል ለልማት እየዋለ መሆኑን ተረድተናል ሲሉም ተናግረዋል። ነጋዴዎች ይበልጥ ውጤታማ እንዲሆኑ የንግድ መስሪያ ቦታ ችግር እንዲቀረፍ አልፎ አልፎ የሚጋጠሙን የአገልግሎት መጓተቶች እንዲሻሻሉ ህጉን ጠብቀው የሚሰሩ ነጋዴዎች ወደ ህጋዊ መስመር እንዲገቡና ነጋዴው ይበልጥ እንዲደገፍ መጠየቁ ነው የተገለጸው። ሌላው እና ከደቂቃዎች በፊት በመላው ሀገሪቱ ላይ ተግባራዊ እንዲደረግ አስገዳጅ መመሪያ ከብሔራዊ ባንክ በኩል መውጣቱን ተመልክተናል። የኢትዮጵያ ብሔራዊ ባንክ ባንኮች ከባድ የገንዘብ ችግር ሲያጋጥማቸው ራሳቸውን እንዲያገግሙ የሚያስችል ዝርዝር ዕቅድ እንዲያዘጋጁ የሚያስገድድ አዲስ መመሪያ ቁጥር ኤስቢቢ እዝባር 93 2025 አውጥቷል። ይህ መመሪያ የባንኮችን የገንዘብ መረጋጋት ለማረጋገጥና ቀውስ ከመከሰቱ በፊት ዝግጁ እንዲሆኑ ለመረዳት ያለመ ነውም ተብለዋል። በአዲሱ መመሪያ መሠረት ሁሉም በኢትዮጵያ የሚንቀሳቀሱ ባንኮች አጠቃላይና አስተማማኝ የማገገሚያ እቅድ ማዘጋጀት አለባቸውም ተብሏል። ይህ እቅድ አስፈጻሚ ማጠቃለያ፣ ስትራቴጂና የአመራር ትንታኔ፣ የማገገም አማራጮችን፣ የአሰራር ያደጋ ጊዜ እቅድ እንዲሁም የግንኙነትና ይፋ የማድረግ እቅድ ማካተት ይኖርበታል። የብሔራዊ ባንክ ዓላማ ባንኮች የገንዘብ ቀውስ ሲገጥማቸው ከብሔራዊ ባንክ ወይንም ከመንግሥት ልዩ ድጋፍ ሲያስፈልጋቸው በራሳቸው የማጋገም አቅም እንዲኖራቸው ማስቻል መሆኑንም ገልጸዋል። ካፒታል ከመመሪያው እንደተመለከተው ባንኮች በቂና የተለያዩ የማገገሚያ አማራጮችን ማካተት አለባቸው። እነዚህ አማራጮች የካፒታልና ስጋት መቀነስ፣ በቂና የተለያዩ ገንዘብ ምንጮችን ማግኘት እንዲሁም እዳዎችን እንደገና ማዋቀርን የመሳሰሉ እርምጃዎችን ያካትታል። ባንኮች ከብሔራዊ ባንክ ያልተለመደ የፖሊሲ ጣልቃ ገብነት ወይንም ከመንግስት የገንዘብ ድጋፍ እንደማይጠበቅባቸው ግምት ውስጥ ማስገባት አለባቸውም ተብሏል። የማገገሚያ እቅድ በባንኩ የውስጥ ኦዲት፣ ስጋትና ተገዥነት ክፍሎች ከተገመገመ በኋላ በባንክ የዳይሬክተሮች ቦርድ መጽደቅ እንዳለበት መመሪያው ይደነግጋል። የውጭ ባንኮች ቅርንጫፍ ከሆኑ ደግሞ በዋና ወይንም በዓለም አቀፍ ዋና መስሪያ ቤት መጽደቅ እንዳለበትም ያስገድዳል። ባንኮች የማገገሚያ አመለካከትን በመጣስ በአምስት የሥራ ቀናት ውስጥ ለብሔራዊ ባንክ ማሳወቅም ይጠበቅባቸዋል። በተጨማሪም ባንኮች እቅዳቸው ውጤታማ መሆኑን ለመፈተሽ የተለያዩ የወደፊት ሁኔታዎችን ገለጻ ማካሄድም ይኖርባቸዋል። ይህ መመሪያ ባንኮች የመጀመሪያውን የማገገሚያ እቅዳቸውን ከመመሪያው ተፈጻሚነት ቀን ጀምሮ በስምንት ወራት ውስጥ ለብሔራዊ ባንክ እንዲያስገቡ ያዛል። ከዚያ በኋላም በየሶስት ወሩ የዘመነ እቅድ ማድረግ አለባቸውም ተብለዋል። መመሪያውን ባለማክበር ላይ የገንዘብ ቅጣቶች እስከ መቶ ሺህ ብር እንደሚጣልባቸውም ነው በመላው ሀገሪቱ ላይ ተግባራዊ እንዲደረግ የተወሰነው። ሌላውና እጅግ በጣም ደስ የሚለው መረጃ የሴቶች የንጽህና መጠበቂያን ዋጋ በየጊዜው እየተወደደ በመምጣቱና አቅርቦትም ተደራሽ ለማድረግ ሲባል ከቀረጥ ነፃ ሆኖ እንዲገባ ከተወሰነ የቆየ ቢሆንም እስካሁን ተግባራዊ ባለመደረጉ ተግባራዊ እንዲሆን እየተሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስትር ለአህዱ አሳውቀዋል። የሴቶች ንጽህና መጠበቂያን ተደራሽ ከማድረግ አንጻር በርካታ ስራዎች እየተሰሩ መሆኑን የገለጹት በሚኒስቴር መስሪያ ቤቱ የሴቶች ጥቃት ጥበቃና መከላከል ከፍተኛ ባለሙያ አቶ ዘካሪያስ ናቸው። በተጨማሪም የሰብአዊ ቀውስ በተፈጠረባቸው አካባቢዎች ላይ በተለይ በግጭት ሰው ሰራሽና በተፈጥራዊ አደጋ ምክንያት ከመኖሪያ ቀያቸው ለተፈናቀሉ ሴቶች አስቸኳይ ድጋፍና ይህንን አይነት መሰል እርዳታ እንደሚያስፈልግም ገልጸዋል። ይህንን ችግር ለመፍታት ከፈረንሳይ የልማት ድርጅትና ከፈረንሳይ ኤምባሲ ጋር በመተባበርና የውይይት መድረክ በማቋቋም ከተለያዩ የሀገር ውስጥ አጋር አካላት ጋር በመሆን ስራዎች እየተሰሩ እንደሚገኝ ለአህዱ መናገራቸውን ተመልክተናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላህ።